ስማ አለይኩም ወረህመቱላህ ወበረካቱ። ሰላም ውድ ቤተሰቡ ሰላም ብያለሁ። እንግዲህ አህሙና ፈኪዬ ሰንጨላዳ በረዱ ክያ ሰንጨላዳ አለ። ምንድን ነው ማለቱ ነው? የእኔ ቆንጆ እና በረዱ ክያ ቆንጆ ነሽ፣ ሰንጨላዳ ወድሻለሁ ነው መሰለኝ። በኦሮመኛ እንደዛ ይመስለኛል፣ ብቻ እንደዛ ይመስለኛል። እሷ ደግሞ ያው ዘፈነችለት ተገጠመለት። አዳማጭነኛ እያዳመጠ ነበር ተመስጦ ማለት ነው። እና እንግዲህ ከካሜራ ጀርባ ማን ነው ከዩቱብ ጀርባ ማለት ነው። በቲክቶክ ደግሞ ይሄ እንደዚህ ናቸው። በዩቱብ ደግሞ ሲመጡ በቃ የሆነ ጭቅጭቅ የምናምን ነገር ነው ይዘው የሚመጡት፣ የመለያየት የመፋታት። በቲክቶክ ደግሞ ፍቅር ፍቅር ያጫውታቸዋል ማለት ነው። እኛም እኮ ያልነው ማለት ነው አህሙ ጋር ነው የሚያምርብሽ። ከአህሙ ጋር ተጋቢ። ነው እንግዲህ ከኢሳም ጋር ያለሽ ነገር ቢቆም ይሻላል። አይሆንሽም፣ ኢሳም አይሆንሽም። አንድ ቪዲዮ አይቼ ከኤክራም ጋር ደግሞ እንትን እያሉ ማለት ነው ይችን ፈኪሀን እና ኤክራምን በቃ ያኔ እንደተቀናኑ በትናንትናው ቪዲዮ ፈኪሀን እነፈለጋት አድርገው ማለት ነው ጉዴ ሰው ነገር አቀናብረዋቸው አይቼ በሌላ ቪዲዮ ሰራቸዋል እነሱን ደግሞ በጣም ነው እንትን ያሉት። ሰው ግን እንዴት ችሎታ እንዳለው ይገርመኛል። እንግዲህ እኛ ለምንድነው ሀሜተኛ የምታደርጉን ነው እናንተ የሚዲያ ሰዎች እናንተ የኢትዮጵያ ዩቱበሮች ማለት ነው። እኛንኮ ሀሜተኛ ያደረጋችሁን እንደው አላህ ይቅር ይበለን። አስታክፍሩላ ያረብ እኛ ኮ እንደማትዋደዱ ነው የምናውቀው ጥላህ እኮ እንደ ሄደች ነው የምናቀው ፣ ታኮርፋታለህ እኮ ብለን ነበር እየጠበቅነው። አንተ ግን አልተኳረፋችሁም። እሷም እየዘፈነችልህ ነው፣ አንተም እያሞገስካት ነው። ፈኪዬ የኔ ቆንጆ ምናምን እያልክ ወድሻለሁ፣ እሷ ደግሞ ወድሃለሁ የሚልም ነበር አንድ ቪዲዮ ዲንጃ ብቻ በቲክቶክ ዘረዋል። አሁን ደግሞ ማለት ነው ላይ ብላይ እና ይሄንን የመሰለ ነው እንግዲህ ይሄን ፈኪሀ ፍቅር ማለት ነው ተዋደዱ ተፋቀሩኛ፣ አንጠላም ይሄንን። ተዋደዱልን፣ ተፋቀሩልን ግን ወደ ሀላል ዙሩልን ና ነው ሚዲያውን ያስቆጣው ማለት ነው። ፈኪሀ እንግዲህ በትናንትና ቪዲዋ ላይ ተናግራለኝ። ትናንትና ምንድን ነው ያለችው? ከማንም ጋር ስስቅ ምን ስል በቃ ከወንዶች ጋር ቪዲዮ ስለምሰራ ባል እያድርገው ነው የሚያስቡኝ ነው ያለችው። አዎ ነው ምመስለንኛ ከዚያም ከዚያም ከዚያም እሷን ደግሞ ልክ ከአሁን በፊትም ተናግረዋል። ብርን እየሰጧት አብራ እንደምትሰራ ማለት ነው። በኋላ የራሷን ቻናል ከፈተች እንጂ እንድታፈምሳቸው ያኔ መጀመሪያ ላይ እሸቱ መሰለኛ መጣትችን ፈኪሀን ወደ ሚዲያ ያው እንግዲህ ሶስት ባል ፈትቻለው ቤተሰቦቼ ሳልፈልግ እየዳሩ ሶስት ባል ፈትቻለው ብላ አንጥቷት፣ አቅርቧት ከዚያም በኋላ ፌመስ ሆነ የታወቀች ማለት ነው። እንግዲህ ቀን ይወጣላችሁ ሲባል ፌመስ ሆነ። ከዚያ በኋላ በቃ ቪዲዮ ከኛ ጋር እንስራ፣ ከኔ ጋር እንስራ ይሏታል። ማለትም አንድ ቪዲዮ የቆጠረውን እንትን ይሏታል ማለት ነው። አንድ ቪዲዮ የቆጠረውን ለእሷ የሚያካፍሏታል መንገዱ እንደዚያ መሰለኝ። ስለዚህ አሁን የራሷን ቻናል ከፍታ ከብዙ ወንዶች ጋር ስለምትሰራ እኛም ባለየ ነው የምትመስለን። ግን እሷ ወላሂ ብላ ማለችው ማለት ነው። ወላሂ እኔ እንደዚህ አይነት ነገር የለኝም ከማንም ጋር ግን ከብዙ ወንዶች ጋር ስስ ስጫወት ቪዲዮ ስሰራ ባለየ ያደርጉኛል እንጂ ነው ያለችው። ኢሳ መሚያው እንግዲህ ጨዋ እንደሆነች ነው የተናገረው። ምንም አይነት ነገር እንደሌላት ልጅቷ፣ ጨዋ እንደሆነች ነው ማለት ነው። ከእንግዲህ በላይ ፈኪሀየን አንሰድባት፣ የእኛ ቆንጆ ማለት ነው አንሰድባትም። አትስደቧት ብሏልና መስደብ የለብንም። ሁላችንም በየሚዲያ ላይ ፈኪሀ እንወዳታለን። አለመሄታችን እናት ግን ከአህሙ ጋር ይጋቡልንና ሰርጋቸውን እኛ እንብላ። እኛም ሰርጋ አምሮናል ደግሞ። በሰርጋቸው ይልልል እያልን እንድንመጣ ማለት ነው። እንደዛ ነው የሚታየን። ሌላ ነገር እኛ አንፈልግም። ይሄ በየሚዲያው ላይ ዝም ብላችሁ ወደሃለሁ ወድሻለሁ የኔ ማሬ ፍቅር ምናምን ነገር ተው፣ ይበቃ። አይበቃችሁም? እንደዛ ይመስለኛል። እና መለያየታችሁን አንፈልግም። ዞሮ እነሱ አይለያዩም። እንደማይለያዩ እያየናቸው ነው። በላይ ላይ ምን እንደሚሉ ዝም ብለው ነው፣ እየተጫወቱብን ነው። ተው ግን አትጫወቱብን። ተው ተው እኛንም ሀሜተኛ አታደርጉን፣ ተው። ምን አለበት፣ ምን አለበት እኛ ሀሜተኛ ባታደርጉን? አረባካችሁ ተጋብታችሁ እና የተጋቡ ተጋቡ ብንል ይሻላል። እናንተ በሌላ በኩል እየተዋደዳችሁ፣ በሌላ በኩል ደግሞ ሌላ ነገር ሲያጫውታቸው ምን ይመስለናል እንግዲህ። ይህንን ያክል ናቸው ውዴታቸው ማለት ነው። እንግዲህ፣ የሚዲያ ሰው ስትሆኑ ብቻ አላቅም ተኮሳትራችሁና እንትን ታልብላችሁ አይደለም የሚሰራው፣ ሳቅሳቅ ብሎ ስለሆነ ለዛ ነው። ከዚያም ከዚያም የምትስቀው ፈኪሀ ማለት ነው። ከዚያም ከዚያም ስቃ፣ ከዚያም ከዚያም ተደስታ ምናምን፣ ያው እንግዲህ ገቢ ለማግኘት ሲባል ትሰራለች እንጂ ልጅቷ በቃ ጨዋ እንደሆነች ነው እንግዲህ የተናገረችው። ወላሂ ብላ ነው የማለችው። ማለት ነው እንግዲህ አንድ ሙስሊም ወላሂ ብሎ በውሸት አይምልም። ከማንም ጋር ምንም ነገር እንደሌላት፣ ከማንም እንደምታዋት ከአህሙ ሆነ ከሌሎችም ወንዶች ጋር እንደዚህ ስትሰራ ልክኛ፣ በቃ ይሰርቡኛል፣ አንቺ ወንድ እንደዛ አተራማሽ ምናምን ይሉኛል ነው ያለችው። ግን እኔ እንደዛ አይደለሁም ብላ ነው የማለችው። እንግዲህ የኛ ቆንጆ አይዞሽ፣ ጥሩ እንትዳራለ ይወፍቅሽ፣ ስብስብ ብለሽ ማለት ነው ስብስብ ብለሽ የሚያስቀምጥሽን ትዳር አለ ሄስትሽ እንሻላ። እንደ ትዳር ደግሞ አስከባሪ ነገር የለም። ሲሆን ሲሆን ተዚሁ ከአህሙ ጋር ተድልጋ ቡና ተሰባስባችሁ ብትኖሩ ብለን ነው ደስ የሚለን እኛ ማለት ነው። እና ውድ ቤት ሰዎቼ ላይክና ሰብስክራይብ አድርጉኝ። በቀጣይ ቪዲዮ ደግሞ እንገናኛለን። እንሻአላ ቻው ባይ።